ምናልባት እኔ ቤትሽ መምጣት ስላቆምኩኝ እኔን ለማየት ነው የምትመላለሽ። እንደው ራስህን ግን በምን ሂሳብ ነው የምታስበው? እንደ ማንም? እኔ ራሴን በራሴ መስፈርት ነው የምለካው። እንደዛ ከሆነ ግን መስፈርት ልክ አይደለም፣ ቀይር። እንዴት? እኔ በየትኛው ጉዳይ ነው አንተን ላይህ ብዬ የሚመጣው? ምን አውቃለሁ፣ ምናልባት ክራሽሽ ሆኜ ከሆነ። ምን አልከኝ? ሰምተሻል። እኔ የምልህ ግን ሐኪም ጭቅጭቅ አዞልሃል እንዴ? ከኔ ጋር ካልትጭቃጨቅ የሚደብርህ ደረቅ ስለሆን ችኩሮ አንቺን ማድረግ የሚመች። እና ደረቅ ነገር ከፈለክ እኮ በረሃ ላይ መሄድ ትችላለህ። ከተማ ካገኘው በረሃ ምን እሰራለሁ? ሰው እኮ የሚፈልገውን ነገር ሲያጣ ነው በረሃ ሄድም ማለት ስለቆምኩኝ እኔን ለማየት ነው የምትመላለሽው። እንደው ራስህን ግን በምን ሂሳብ ነው የምታስበው? እንደ ማንም እኔ ራሴም በራሴ መስፈርት ነው የምለካው እንደዛ ከሆነ ግን መስፈርት ልክ አይደለም ቀይር እንዴት እኔ በየትኛው ጉዳይ ነው አንተ ላይ ብዬ የሚመጣው ምን አውቃለሁ ምናልባት ክራሽሽ ሆኜ ከሆነ ምን አልከኝ ሰምተሻል እኔ እምልህ ግን ሀኪም ጭቅጭቅ አዞልሃል እንዴ ከእኔ ጋር ካልተጨቃጨቅክ የሚደብርህ ደረቅ ስለሆነሽ እኮ ነው አንቺን ማድረግ የሚመቸኝ እና ደረቅ ነገር ከፈለክ እኮ በረሃ ላይ መሄድ ትችላለህ ከተማ ካገኘሁ በረሃ ምን ሰራለሁ? ሰው እኮ የሚፈልገውን ነገር ሲያጣ ነው በረሃ ሄደው። ማለት አንተን እንፈልግሻለሁ እያልክ ባልሆነ። ምን ማለት ነው? ሰው እኮ እርስ በራሱ ሳይፈላለገ አይቀርም። አንተ ወደኸኝ ባልሆነ። እኔ ሰው ጠልቼ አላውቅም። እኔንም ጨምሮ ነው? ሰው አይደለሽም እንዴ? አይ ለዛሬ ባልሆን ደስ ይለኝ ነበር።

እንደዛ አይደለም። ለማንኛው ለሰጥች መጣት እሺ እና ልትሉ እና ምን ነው? ዝናብ እኮ እየዘነበ ነው ገና እየጀመረ ስለሆነ ቶሎ ታክሲ አገኛለሁ። ወይ ጥለይልስ ጥ ምን ነው ዛሬ ሰላማዊ ሆንች። ሄዳ ጥሩ እግበል እኔ ሰኒ ምን ለማመጠ መሰለ አይደለም ዝናብ ለምን መብረቅ አይመጣም? እሺ በቃ ጥላውን ስጪኝ። ድሮም እኮ ከእኔ ቃል እንደማትወጣ ቃል አለሁ። እምቢ ሆንሽ ልጅ። ወይ እኔ እኮ ልበቢስ ነኝ። ለካ ለምሩ ሰጥቻታለሁ። በቃ ራስሽም ብቻ ነው አይደል የማትረሺውን። አሁን ትሄዳለህ ወይስ ትቆያለህ? ዝናብ የሚፈራው የጆሶ እንጀራ ይበላ ሰው ለምናው ፈልጎ ነው እንጂ። እስኪ በዚህ ዝናብ አባርቶ ብሄድ ምናል? እድል አንዴ ነው። እሱን ደግሞ አሳልፈሀል። ስለዚህ እዚህ የምትቆይ ከሆነ በቅጣት ነው። ቤቴን ነው ያለው። አሶቶቼ ዝናብ ላይ እንዳልጥልብሽ እቀሙ ካለሽ ሞክሪው። እንዴ እኔ እኮ ለነብሴ ብዬሽ ነው ያስጠጋው። ለዴቷ አፈንጫዋ ላይ ያለች ልጅ የቤት እቃሽ እንዳልወስድብሽ ፈራሽ እንዴ? እኔ በሬን ሳልዘጋ አልተኛም። እሺ በቃ ትንሽ ታገሽ፣ እስኪ መልሱልኝ ድረስ እንቅልፌ በጣም መጥቷል። እሺ ተኝ።

ማንኮራሳት አይቻልም። ሌላው ደግሞ በምንም ተአምር ወደ መኝታ ቤቴ ልትመጣ እንዳትሞክር፣ መጥረበ ይዤ የምተኘው ለምን? በህልሜ ነፍሰ ግራ ይኔ ለዛ ነው። እሺ በቃ ይ እንገርፈሽ ገሎ ሳይጥልሽ ተኝበት። ደና እንደ አይነኛ ሰው አርጋ ማሳየት ትፈልጋለች እንጂ ውስጧ በጣም የዋህና ምስኪን ልጅ ነች። እሺ እና እንዴት ነበር አደሩ? ምስለ ምድሮ እየጠየቃችሁ ነው ያላችሁት እንዴ? እዛ ቤት እኮ ማሳደር በጣም ከባድ ነው። እንዲያውም ምን ትዝ አለኝ መሰላችሁ? ምን ትዝ አለህ? ሌሊት ወደ ክፍሌ በር ብትመጣ መጥረቢያ ይዤ ነው የማድረው አለች። እንዲ መጥረቢያ ደግሞ ለምን ነው? ኧረ እሱ አይጉድ ነው። እባክህ በእርሜ ነፍሰ ገር ነኝ አትለኝም ወይ? ማን ካልሲ

ሰላም ሰላም እንዴት ናችሁ ደህና ናችሁ ወይ ውዴ ቻናሌ ቤተሰቦቼ በያላችሁበት ሰላማችሁ ይብዛ ሌቤቴ አዲስ ይሁናችሁ ይደውል ምልክቱን በመጫን ቤተሰብ ይሁኑ ለማለት እወዳለሁ እንግዲህ ዛሬ መጠት በጽናት ተከታታይ ድራማ በክፍል ሰባ ሁለት መተናል ማለት ነው ምን አዲስ ነገር አለ በክፍል ሰባሁለት በነገራችን ላይ ለየት ያለው ነገር ምሄን ያክል እንትን የለም ግን ደግሞ ስለ ሰኒ እንዲሁም ስለ ሰኒ ከነ ኪራ ቤት መመላለስን ልክ አብዝታ አለች ማለት ነው። ምክንያቱም ይሄን መመላለሷን ስለበዛችና እና ሁልጊዜ ከነ ኪራ ቤት መገኘቷን ያየ ክብሩ ደግሞ እኔ ስለወደድሽኝ፣ ስለአፈቀርሽ ነው የምትመላለሹ፣ እኔ ቤቱን የገዛሹ መሰለኝ በማለት እንግዲህ ቀልዷታል። እኔ እንደዚያ ሳይሆን በቃ ዝም ብዬ ነው የምመጣው እንጂ እኔ ላንተ ብዬ አይደለም በማለት እንግዲህ ተናዳ ስላወቀባትና ተናዳ ስልኳንም ረስተው ትሄዳለች ወደ ቤቷ ማለት ነው። ከዛም ለኪራ ደውላ ስልኬን ባካችሁን አቀብሉኝ፣ እኔ መንጣት አልችልም በማለት እንግዲህ ትደውልላቸዋለች። ጽናትም እንዲሁም ኪራም የምንሄድበት አለ በማለት በስተመጨረሻ መንገዴ ክብሩ ወስዶላታል ማለት ነው። ክብሩ ወደ ቤት ሲወስድላት ግን እውነት ለመናገር ያው ውጭቷ ደስ አደስ ብሏታል። ምክንያቱም እሱ ስለሄደ ማለት ነው። እንዲሁም ዝናባለ አባርተ ሄደ ስላ ጠይቀው ነበረ። ክብሩም ደግሞ ዛሬ ምንድን ነው ለየት ያለ ጸባይ አሳይተሻል በማለት እንግዲህ እሱ ምንትን ብሏል ማለት ነው። እንደሚወዳት እንደሚያፈቅራት፣ እሱም ብቻውን ሲያስብ ነበር። እንዲሁም ደግሞ ሰኒም ብቻዋን ደግሞ እሱን ስታስበው ነበር ማለት ነው። ወድሻለሁ ሲል ያው ትጠላኛለ ብዬ ነው እንደ ምናምን እያለች ብቻ፣ ግን ስለ መውደድም ስለማፈቀርም ማለት ነው ሁለታቸውም ሲያወሩ ነበረ። ግን ደግሞ ትወደዋለች፣ ታፈቅረዋለች። ግን ደግሞ የእህትን የእህቷን ሀሳብ ደግሞ መከተል ትፈልጋለች። ምክንያቱም ማንንም አትቅረቢ፣ ከማንም ጋር አትሆኝ፣ ሰውን አትመኝ በማለት እንግዲህ እህቷ ደጋግማ ታስጠነቅቃታለች። እሷ ግን ሁሉም ሰው እኮ አንድ አይደለም እህቴ፣ ለምንድን ነው እንደዚህ? እንዴት ነው ብላ በማለት እንግዲህ እሺ በቃ ለማንኛውም ማንንም አልቀርብም በማለት ለህቷም ቃል ትገባለች። ግን ደግሞ ከነ ፅናትና እንዲሁም ከነ ኪራ ቤት ከነ ኪራ ጋር እንዴት ነው የምርቀው እንደዚህ ተላምጃቸው በማለት እንግዲህ ብቻዋን ሻይ ቡና እያለች ቅዱስ አይቷታል ማለት ነው። ስለዚህ እዚው ብቼን ይሻለኛል ለምን እዚህ መጠው በማለት ተነስታ ወደ ቤቷ ተመልሳለች ማለት ነው። ቅዱስም